እግዚአብሔር ኢትዮጵያን ካሳት ብዬ የማምነው እነዚህን ህጻናት ስላየው ነው። ቻይናዎች ትልቅ አባባል አላቸው። ለአንድ ዓመት ካቀድክ ሩስ ትከል ይላሉ። ለአስር ዓመት ካቀድክ ዛፍ ትከል፣ ለመቶ ዓመት ካቀድክ ህጻናትን አስተምር ይላሉ። በጣም ስውር ነገር ነው፣ ረቂቅ ነገር ነው፣ ሚዛን ነው። አንደኛው ፍልስፍና ምን ይላል ያውቃሉ? ማወቃቸውን የሚያውቁ ሰዎች አሉ ይላል። እውነት፣ እምነት፣ እውቀት፣ አመክንው፣ ማስተዋል ጥበብን አስተባብረዋል። እንኳን በአምላክ በህፃን መቅለል ከባድ ነው። ፍጥረትን ለመመርመር ሁሌ ደብሊው ኤች ኩዌሽን መጠ ለምን፣ እንዴት ወይን ወይር ግድ ነው። ጌማትሪያ ይሉታል የሂብሮዎቹ። በጣም የረቀቀ ሳይንስ ነው የነሱ፣ አሳድገውታል። ዶክተር ሄኖክ የሚባል አንድ ትልቅ የፊቶሎጂስት ነው ሳይንቲስት ነው። አስራ ምናምን አመት በጽንስ ላይ ያጠና ነው። እና ጀርመን ሲነግረን ልጆችን ማጫወት ጀመርናል። ለምሳሌ ወላጆች ተሰብስበው ጽንሶችን ያጫውታሉ ለምሳሌ ሴት ብትሆን ማህፀን ውስጥ ያለችው አልትራሳው እንዳያታል ሚምዬ እንዴት ነሽ ወይ ደህና ነሽ ወይ እኔና አባትሽ ናፍቀንሻል። መቼ ነው የምትወጪው? ስምሽ እንደዚህ እንላለን። ምናምን ሲያጫውቱ ልክ የሚያጫውቷቸው ሰዓት ሲደርሱ ጽንሶቹ ብድግ ይላሉ፣ ሰዓቷን ጠብቅ። ነፍስ አላቸው፣ ህይወት ናቸው። ደስ የሚል ዜማም ደግሞ ሲሰሙ ብድግ ይላሉ። ይሄን የጸነሱ ሴቶች ያውቁታል፣ ብያስ እና አልትራሳውንዶ ያቸዋል አሁን። ስለዚህ ይሄን ደግሞ በአንጻሩ ለምን ጸነስኩት እያለች የምትበሳጭ ከሆነች ያቆሰለው ነው የሚያድገው ጽንሱ። የቃል ኃይል ከባድ ነው እና ካደገ በኋላ ብቸኝነት የሚሰማው ልጅ ይሆናል፣ ነው ሳይንሱ የደረሰበት። የተረት መጽሐፍ ተዘጋጅቶ ለጽንሶቹ እየተነበበ ነው አሁን። ንባብ ማህፀን ውስጥ ተጀምሯል፣ እና የማያነብት ትውልድ ከዚህ በኋላ ይከብዳል። ንባብ በማህፀን ተጀምሯል። አሁን ተወለዱ እነዚህ ህጻናት። እውቀት ነው። በብዙ ነገር ልትመግባቸው ትችላለህ። ቻይናዎች ትልቅ አባባል አላቸው። ለአንድ አመት ካቀድክ ሩስ ትከል ይላሉ፣ ለአስር አመት ካቀድክ ዛፍ ትከል፣ ለመቶ አመት ካቀድክ ህጻናትን አስተምር ይላሉ። ደግሞ እኔ እግዚአብሔር ኢትዮጵያን ካሳት ብዬ የማምነው እነዚህን ህጻናት ስላየው ነው። አላውቅም ዘመኑን ቀድመውት ሄደዋል። ይሄ ከምንም ልትለው አችልም። ከእግዚአብሔር የሚሰጥ ስጦታ ብቻ ነው በፍጹም። እና እይታቸው አንደኛ ንጹሃን ናቸው። ከእነሱ ጋር ስጫው ደስ ይለኛል። አላማም ሰው ሀሜት የለም። እይታቸው ይገርመሃል። እንደኛ አይደለም እኮ ለምንድን ነው ይሉኛል። ዩኤስኤ ነኛ ማናደርጋት እንግዲህ ስድስት ዓመት ልጅ እንዲህ ሲልህ፣ ዩኤስኤ ምንድን ነው? ዩናይትድ ስቴትስ ኦፍ አፍሪካ። በጣም ይገርማል። አንደኛ ያየሁባቸው ምንድን ነው፣ ይሄ ዝም ብሎ የምዕራቡ እውቀት ብቻ በመሰብሰብ እንትን ያለ አይደለም። እግዚአብሔርን ይፈራሉ። እንፈራል እንላለን፣ ተግባር ላይ አንገልጽም። ውሸታሞች ነን እግዚአብሔርን ይፈራሉ። እውነት አላቸው፣ አይዋሹም። ሀገራቸውንም እውቀት ይዘዋል። ደስ ይላል። የምንለው የምናገረው የምንጽፈውን ሁሉ ይዘዋል። እየሰበሰቡ ነው። ፈርዘርም እየሄዱ ነው። አቅማቸው እስከፈቀደ ድረስ የሳይንሱንም ዓለም በሚገባ እየበሉት ነው። ያውም የወደቀውን ሳይንስ ሪሰንት የሆነውን ሳይንስ እንትን እያሉ ነው። ሁለተኛ እየሞገቱ ነው ሳይንሱን እየሞገቱ ነው። ይሄማ እንዴት ሊሆን ይችላል? ዝም ብለን እኛ በኩርኩም እየመታሄን ኤክስ አይደለም እያሉ ያሉ እየጠየቁ ነው። አስተማሪዎቻቸው፣ እና ሃይስ ኢለመንታሪ ተማሪዎች በየትምህርት ቤቱ እየደወሉ ነው። መምህራኖቹ የእኛስ እያሉ ነው። ጠያቂ ናቸው ማለት ነው። ስለዚህ እውነት፣ እምነት፣ እውቀት፣ አመክንዮ፣ ማስተዋል፣ ጥበብን አስተባብረዋል። እነዚህ ህጻናት ሲያድጉ ምን ላይ ይህችን ሀገር ሊያደርሷት ይችላሉ ብዬ ሳስብ ምንም ሁሉም ነገር ተራ ሆኖ ይታየኛል። በቃ ብንደርስም ባንደርስም ዘመናቸው ውስጥ እንደሆንኩ አድርጌ አስባለሁና፣ አሁን ባለው ሁኔታ ብዙ እንትን አለ። ምክንያቱም በጣም ንጹሃን ናቸው። በየትኛውም ቤተ እምነት ይኖሩ ያከብራሉ የራሳቸውን ቤተ እምነት። ደስ ይልሃል። እውነት አላቸው፣ እውቀት አላቸው። አንደኛ ለምን ብለው መጠየቃቸው እውነታቸውን ነው። ለምሳሌ ብድር ከመበደረ በፊት አሁን አንተ የሆነ ብድር ልበደር ብለህ ብታስብ መጀመሪያ አለኝ ወይስ የለኝም ብለህ ጓዳህን ማየት አለ ባህል ከሌለህ ደግሞ ቆይ እኔ መስራት አልችልም መምጣት አልችልም የሚል ማሰብ ይኖራል ሁለት ያ ከሌለ ነው ስጠኝ ብለህ የምትለምነው ኢትዮጵያም ልክ እንደዛ ነው የሆነችው አለን ወይስ የለንም የሚለው ጓዳችን አልተፈተሸም እኛ ስንሰራለን የሚለው ነገር እንዲታይ አልተፈቀደም ቀጥታ እያመጡ ነው የከመሩት አንተ በልክ የተሰላሱፍ እንጂ የሰው ወርቃ ያደም ቅን የሆነ ካፖርት እንደ በቃ በልካችን ያልሆነ ነገር አምጥተው ነው የተደራረተብን። ያ ደግሞ ድሪቶ ወይንን መቻል አይችልም አዲስ ወይን ይተረተራልና እነዚህ ሕፃናት በትክክለኛ ስርዓተ ትምህርቱ በነዛ ዘመን በደንብ የሚሻሻል ሊሆን ይችላል ብያምናለው። ጥቂት አመት ነው እንጂ እግዚአብሔር ኢትዮጵያን በእነዚህ ህጻናት በእውነት ከፍ ከፍ እንደሚያደርጋት እኔ አሁን ሰፊ ነገር አስባለሁ። በቃ ኢትዮጵያ በዚህ እስከዚህ እስከዚህ እንትን ላይ ጨረቃ ላይ ብትወጣ ያስላለሁ። የራሴ ዝም ብዬ ጽፋለሁ። የሆነ የሆነ ማስበው ብትደርስ የሚል ተምኔቴን ነው የምጽፈው። ኢትዮጵያ ወደፊት እንደዚህ አይነት ከተማ ቢኖራት አንድ ከተማ ሰርቻለሁ። ምናልባት አይተህ ከሆነ አላቅም፣ በስሪዲ ሙሉ ከተማ ነው የሰራት በአንድሮሜዳ ኮንስታሌሽን። አንደኛ መጽሐፌን ሳስመረቅ ነው ከነ ኢንጂነር ኤፍሬም ጋር ሆነን የሰራናት። እንዲህ አይነት ከተማ ቢኖረን የራሴ ምልከት አለና የበለጠ ደግሞ እነዚህ ዩኤስኤ ብለው የሚያስቡ ናቸው፣ ዩናይትድ ስቴትስ ኦፍ አፍሪካ ብለው። ስለዚህ እግዚአብሔር አይምሯቸውን ባርኮላቸዋል። ቅኖች ናቸው፣ እውነተኞች ናቸው። በጣም በትንንሽ ነገር አተካሮ ውስጥ የሚገቡ አይደሉም። ስለዚህ ሄደዋል ብዬ አስባለሁና ልጆችን ወዳለሁ። በአጠቃላይ ና ቤትም ሄ መርሃ ግብር የሚያዩ ልጆቻችን በቃ ከኛ ብዙ መማር ከሌለባቸው አይማሩ። ነገሩ እነሱም ንቀውናል። እኔ ቀልዴን አይደል። ተከራችን አዩአደን እነዚህ እንደዚህ ናቸው ብሎ ተተውታል። በቃ ምርምራቸው ውስጥ አይተዋል። ማስታወሻ ያንቀን ይዘው ይዛሉ። እነሱ አላማቸው ሌላ አለም ውስጥ ገብተዋል። እነዚህ ህጻናት በቃ ይዥናቸው ኢትዮጵያን ከፍ ማድረግ ነው። ሰው እነዚህን አዩን። አንዳንዴ እኮ በህፃን መቅለል እንኳን በአምላክ በህፃን መቅለል ከባድ ነው። ይነግሩኛል እኮ የሚያዩትን ነገር አይደብቁም። አይደለም እዚህ መግለጽ አልፈልግም እንጂ ሲነግሩኝ እኔ እደነግጣለሁ። አይ በቃ ኢትዮጵያ ማወቅ ብቻ ሳይሆን መመጠንም አልቻልንም። እንመጠናት አለ ነው የሚለው። ቢቀድም ጥሩ ነው። ብቻ ብዙ ነገሮች አባባሎች አሉ። ግን እኔ አሁን ባልከው ላይ አጭር ነገር ማስቀምጠው አራት ነገሮች መስፈርት አሉ። የፍልስፍና መሰረቶች ናቸው። እሺ ብዙ ጊዜ እናገራለሁ። ቶትስ ናቸው። እነዚህ በጣም ቤዚክ የሆኑ ቶትስ ናቸው። አንደኛው ፍልስፍና ምን ይላል? ያውቃሉ ማወቃቸውን የሚያውቁ ሰዎች አሉ ይላል። ያውቃሉ ማወቃቸውን የሚያውቁ ሰዎች አሉ። ኢትዮጵያ እናውቃታለን ወይ ስላልክ ነው። ሁለተኞቹ ያውቃሉ ማወቃቸውን ግን አያውቁም። ሁለት ሶስተኞቹ አያውቁም፣ አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም። ስለዚህ አራቱንም እንዴት እንጠቀምባቸው የሚለውን አሁን የሚያዩ ሰዎች ማድረግ ያለባቸው ያውቃሉ ማወቃቸውን ከሚያውቁ ሰዎች ብቻ እንማራለን፣ ብቻ እንሰማለን። አስምረው ይበታለሁ እኔ በሕይወቴ ማወቃቸውን ከሚያውቁ ሰዎች ብቻ ከብት እንኳን የሚበላውን ለይቶ ነው የሚበላው። ትክክል ነው ዝም ብሎ አሰስገሰሱን አያግበሰብስም። ሰው ነኝ፣ በቃ ትልቅ ሰው ሰው የሚባለው ነገር በጣም ትልቅ ነገር ነው። ሶ ማወቃቸውን ከሚያውቁ ሰዎች ብቻ ተማር። ቆሻሻ ቦታ ላይ ሄዶ ዝም ባይረፍብኝ ማለት እንዴት ይቻላል? ሰው እንትን ውስጥ ሄደ። ስለዚህ ማወቃቸውን ከሚያውቁ ሰዎች ብቻ መርጠ ከሸት እሸት መርጦ ነው የሚበላው። ይህ ፕሪንሲፕል ወሳኝ ነው። ሁለተኛ ያውቃሉ ማወቃቸውን የማያውቁ ሰዎች ይኖራሉ። እነዚህን መቀስቀስ ብቻ ነው የሚያስፈልገው። ያውቃሉ እኮ ብዙ ነገር ያውቃሉ፣ ግን ማወቃቸውን የያዙትን ትሬዠር አላወቁትም። የተቀመጡባት ሀገር ያላትን ክብር አላወቁም። ቀስቅሳቸው፣ አንቃቸው፣ እርዳቸው ማለት ነው። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። አገሪቱን ማያውቁ ናቸው ሊሆን ይችላል፣ በተለይ ሌላ የሌላ አለም እንደ ሌሎች ሌሎች ያከብራሉ ግን አለማወቃቸውን ያውቃሉ። ይጠይቁሃል፣ በደንብ በጽሞና አስረዳቸው። ሶስተኞቹ ግን አራተኞቹ ግን አያውቁ አለማወቃቸውንም አያውቁ። እሱ በዛ ከሄደ አንተ በዛ ሄድ አታገኘው፣ እድሜ ዘመንህ አያስፈልግህም። ያ ከሆንክ እንደ ድኩላ ማለት ነው። ድኩላ፣ አንድ አንበሳ ለምሳሌ ድንገት ሲል ሲጮ አንድ ድኩላ ሲሮጥ ሃምሳ ድኩላ ምን እንደተፈጠረ አያውቅም። አብሮት ነው የሚሮጥ ዝም ብሎ ይሮጣል። በቃ ምን እንደተፈጠረ አያውቅም አለ አይደለ? የሆነ ነገር ዝም ብሎ አንዱ ሮጠ። ለምሳሌ አንዱ ሌባ ሌባ ሌባ እያለ አንዱ ሲሮጥ፣ ሌላው ዝም ብሎ ሲሮጥ፣ ምን እንደተፈጠረ ሳቅ አብሮ መሮጥ እንዚያ ውስጥ ድንብርብር ውስጥ ነው የሚያስገባ። ስለዚህ በእውቀት በእምነት፣ በእውነት፣ በአመክንዮ፣ በጥበብ ብቻ መጓዝ አለብን። ያን ጊዜ በአግባቡ ሀገር እንመጥናለን። ለምን እንደተፈጠርንም እናውቃለን። ሚሽን እንዳለንም እናውቃለን። ምድር ላይ አካምፕሊሽድ አድርገን ጨረስኩኝ ብለ አጠናቅህ ወደ ዋጋው ሰጪ ትሄዳለህ። አሊያ ግን እንደተደናበሩ መሞት ይመጣል። ወይም አንዷ ድኩላ ስትሮጥ በቃ ዝም ብሎ እንደ ሮጥ ክትሞታለ። ምን ውስጥ እንደሆነ ምንም አታውቀውም። ለምን እና ድንብርብሩን ነው የሚሆነው። ስለዚህ ሶስቱ መስፈርቶች መያዝ ያስፈልጋል። በተረፈ ደግሞ ያልሞላ እንስራ ሁሌ እንደሚንቦጫ ቦጭ ይታወቃል። አልሞላማ የሚታወቀው በዚህ ነው። ልኬቱ ካልሞላ ግን መንቦጫ አቦጭ ይመጣል። ይሄም ይታሰብበታል። ብዙ ጊዜ ሳንቲም ከብር ይልቅ ይጮሃል ይባላል። ዋጋ ስላለው እኮ አይደለም፣ ግን ይጮሃል፣ ይንቋቋል፣ ኪስህን ይቀድህ ይችላል፣ ግን ዋጋ የለውም። እና መጮህም አዋቂነትን አያሳይም። ይህም ሊታወቅ ይገባል። አሳ ነባሪዎች ጸጥ ብለው እያሉ ባህር ዳር ያሉ እንቁራሪቶች በመጮህ ይታወቃሉ፣ ግን እነዛ ለክብራቸው ነው ጸጥ ያሉት ነው የሚለው ፍልስፍና ነው። እና ፍርሃትም ነው። አንዳንድ ሰው በእውቀት በእምነት፣ በአመክንዮ ሙሉ ሲሆን በራሱ መላመድ ይችላል። አሊያ ግን በቃ ራስን መደበቅ በቃ አለ አደለ አቅመ ቢስነትን ያሳያል። አቅመ ቢስነትን ያሳያል። እና ወደፊት ግን ይሄ አይሆንም፣ ሊሆን አይችልም። ምንም ለጊዜው እኛ ላይ እንደ ድለቢሶች ሆነ እንደዚህ አይነት ላይ ወደቅን እንጂ ዘመኑም አይፈቅድም፣ ጊዜውም አይፈቅድም። በጣም ጊዜው እየገሰገሰ ነውና፣ በተለይ በነዚህ ሕፃናት ላይ ግን የማስተዋል ጉዞ እውን ይሆናል። ተደናብሮ ማለቱ ነገር በእኛ እድሜ ሊያበቃ ይችላል የሚል ነው የኔ እምነት ነው። እንግዲህ ከነፍስ ባህርያት ጋር ይገናኛሉ ብዙዎቹ ስጋ አለ እሳት፣ ውሃ፣ ነፋስ፣ መሬትነታችን ማንነት አለ። ደሞ ልብ፣ ቃል፣ እስትንፋስ ያለሽ ነፍስ አለችን። ሶስቱ ባህርያተ ነፍስ በድምሩ ሰባት ማንነት አለን ማለት ነው። የስጋው ባህሪ እሳትነቱ በመመውቁ የውሃው ላብህ ምናምን በመንፈሳሽ ነገር ደም በመውጣቱ የነፋስ ባህሪ በመተንፈስህ የመሬት ባህሪ አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ኋላም ወደዛ መግባቱ ሲሆን እነዚህ ግን የተሰጡን ናቸው። ነፍስ ግን በጣም ረቂቅናት ልብ አላት ቃል አላት ስትንፋስ አላት። በጣም ሰፊ ነገር ነው ያዘ ከልብነት ቃል ይወለዳል፣ ከቃል ከልብነት ስትንፋስ ይወጣል። አንድ ደራሲ በልብ ውስጥ ያለውን ምስጢር አውጥቶ አውርዶ በቃልነት በድርሰት ሲያወጣው ያ ነገር ልብ ወለድ ይባላል አይደለ? ከልብ ቃል ተወለደ ለማለት ያህል ነው። ስለዚህ ሰው ልብ አለው ሲባል ማስተዋል ነው ለበ፣ አሁን ልብ ሲባል ይሄ ብቻ የማይ አይደለም፣ ደሙኑ መስተላለፉ የሚመታው ብቻ ሳይሆን፣ ልብ ሲባል ልበቢስ ሲባል ሰምታ ማለት ነው፣ ማስተዋል የለሽ ማለት ነው። ለቦ ማለት አስተዋለ ነው። አዕምሮ ሲባል ደግሞ ከእውቀት ጋር ይገናኛል። ወደ 200 ቢሊዮን ኒውሮኖች እዚህ ውስጥ እንደ ቃጫ ያሉት እንትን ያመለክታል። ብዙ ነገሮች ናቸው እነዚህ ነገሮች። ስለዚህ ከነዚህ ተቀርቶ የሚወጣ ነገር አለ። ከምታየው ከምሰማው ከምትዳስሰው፣ ያ ደግሞ ወደዚህ ያስተላልፎ ያ የሚፈበርከው አሁን በኢትዮጵያ ለምሳሌ አይን ወደ አምስት ይጠጋል። ለምሳሌ ይሄ አይን አለ ሁለቱ ያያል። ወብነ አይንት ክልኤቲው ሳጣውያት ይንተ አይንት ስጋውያት ይላል። በዚያ አንጻር የውስጥ አይን አለ። አሀቴ አይነ ህሊና አንዱ ህሊና አይነ ናት ት አንዱ አሀቴ አይነ ነፍስ ይላል። አንዱ ደግሞ አይነ አእምሮ የሚባል ደግሞ አይንተ አእምሮ ሁለት ናቸው፣ የአእምሮ አይኖች ይሄ ግዙፍ አይን ግዙፉን ነገር ያል፣ እነዚ ደግሞ ረቂቁን ነገር ማየት ይችላሉ። የእይታ ጉዳይ ነው ማለት ነው። ስለዚህ ከነዚህ ተጨምቆ የሚወጡ ናቸው። ስለዚህ እውነት አርነት ያወጣል። ጊዜም እውነት እውነት ነው። ምንም የሐሰት ድሪቶ ብትንድ ብትሎ ብትሎ፣ በአንድ እውነት እውነት ማለት ዜሮ ናት ብዬ አስባለሁ። አንድ ሚሊየን ውሸቶች ደርድራ ሲባዛ ዜሮ ስታረግ አንድ እውነት ዜሮ ሁሉንም ዜሮ ያደርገዋል። እውነት ትልቅ ኃይል አላት። እውነት አርነት ታወጣለች። እምነት ያስፈልጋል። ማወቅ ማለት ዝም ብለህ እግዚአብሔር መካድ አይደለም፣ ጥራዝ ነጠቅነት አይደለም፣ መንቦጫ ቦጭ አይደለም። በየትኛውም ቤተ እምነት ሊኖር ይችላል። እምነት ሊኖር ይገባል፣ እውቀትም ሊኖር ይገባል። ካላወቅ አይምሮ ማለት ማወቂያ ነው። አይመረ ማለት አወቀ ማለት ነው። ከእውቀት ጋር እያያዛ ያጠረዋል ማለት ነው እንደሆን ፊት ነው እውቀት አየህ፣ ወንፊት አንዲት ሴት እንትን ስትል ከላይ እንጓለላላል ምርጥ ምርጡ ከስር ነው፣ እና ይለይልሃል። ሌላው ምለው ጥበብ ነው። ጥበብ ትልቅ ነገር ናት። እዚህ ውስጥ አልገባ። ጥበብ ሰፊ ነገር ነው። ጥበብ በጣም የረቀቀ ነገር ነው። በጣም ስውር ነገር ነው። ረቂቅ ነገር ነው። ሚዛን ነው። ወደዛ አልገባ። አመክኔው ግን ሎጂክ፣ ሎጂካል መሆን አለብን። አንዳንዴ ዝም ብለን ድንብርብር አይደለም። ዋይ፣ ለምን WH ኩዌሽን መጠየቅ አለብን። ማለት እግዚአብሔርን ለመመራመር አይሁን እንጂ ፍጥረትን ለመመራመር ሁሉ የደብሊዎች ኢኩዌሽን መጣዩ ለምን እንዴት ኋይ ወይን ዌር ግድ ነው። በዚህ ደረጃ ሰው ሲራመድ ነጻ ያወጣል የሚል እምነት አለኝ። ፊደል በጣም ብዙ ነገር አለው፣ የእኛ ብቻ አይደለም። የጥንት ቋንቋዎች በጣም ረቂቅ ሳይንስ ናቸው። ጂማትሪያ ይሉታል ወይም ጂማትሪያ ይሉታል የሂብሮዎቹ። በጣም የረቀቀ ሳይንስ ነው የነሱ አሳድገውታል የግጽሮች አሏቸው ሌሎችም አሏቸው። ፊደላት ወካይ ቁጥር አላቸው ሀለሀ መሰረሰ ቀበተ እያልክ ስትወርድ ወደታች እስከ እስከ 800 ወደታች የሚደርስ ነው። አንድ ሀ አንድ ለሁለት አመርሃ ሶስት መ አራት ሳ አምስት እያለ ረ ስድስት ሰ ሰባት እያለ ይወርዳል ማለት ነው። እሺ። ይህ ሳይንስ ነው። አባቶቻችን የሰሩት ሳይንስ ነው። የሂብሩም አሌፍ ቤት ጊሜል ዳሌጥ ሄ ዋው ዛሄ ጤት ዮድካፍ ላሜድ ሜም ኖን ሳምኬት ኤፌ ጻዴ ቆፍሬስ ሳንተው 22 ነው። የራሱ አምስት ሂደት አለው። አልፋ ቪታ ጋማ ዴልታ ኤፕሲሎን ጽሮቹም ያው ተመሳሳይ ነገር አለው። የግእዙም የኛ ሀለሃመ የራሱን ቴክኒክ አለው። ምስጢር አለው እና በጣም ሳይንስ ነው ወደፊት በእርግጠኛነት በሚጠና ይሆናል፣ በኢትዮጵያ ወይም በኢትዮጵያ ዩኒቨርሲቲ ውስጥ ብዬ አስባለሁ። በተለይ ህፃናቱ በሚያቋቁሙት እና ኮድ ነው ቁጥር ነው ብዙ ቀመር አለሁ በውስጡ። ለምሳሌ ከሀ እስከ ሆ አይደል ሀ ግእዝ ሁ ካዕብ ሂ ሣልስ ሀ ግእዝ ሁ ካዕብ ሂ ሣልስ ሃ ራብዕ ሄ ሐምስ ሳድስ ሆ ሳብዕ ሰባት ነው። ለምን ሰባት ሆነ? ዝም ብለህ እኮ ዝም ብለህ መመርመር ዋይ፣ ይሄ ለዚህ እኮ ነው። አመክንዮ ማለት ይሄ ነው። ለምን ለምን ሰባት ነገሮች አሉ? ሰባት ከዋክብት አሉ። የሳምንቱ ሰባት ፕላ ፀሐይን፣ አንድ የጥንት ህዝቦች የሚያውቋቸው ጨረቃ ሁለት፣ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር፣ ሳተርን ወካይ ሆኖ ነው የተቀመጡት። እያንዳንዱ ማለት ነው የብርሃን ምስጢር ናቸው። ሁለተኛ ከእሁድ እስከ ሰኞ ያለውን ሁለት ሀግእዝ ግእዝ አንድ ነው እሁድ ማለት ሁካእብ ሰኞ ሂሳልስ ሳልስ ሰሉስ ማክሰኞ ሀራብ ረቡ ሄሃምስ ሀሙስ ህሳድስ አርብን ሆሳብ ሰባተኛውን ቅዳሜን ይወክላሉ። ሰባት ውደቶ ሳይክሎች አሉ። ሳይንሱን ነው ነገረ ሌላውን እንዳለ ሁኖ ማለት ነው። ወደታች ደግሞ ስትሄድ ሀያ ስድስት ነው፣ ወደ ጎን ሰባት ነው። ሻጫ ጃኛ በኋላ የተጨመሩ ናቸው። ከግዝ ፊደል ውስጥ ስላል ማለት ነው። 6 26 ጊዜ 7 ስንት ነው? 182 ነው። እሺ 182 እሺ። ልክ በቀን አንዴ ትልቅ ምስጢር አለ መድር ላይ ይከናወን በአመት አራት ለት ያሉ ቀኖች አሉ። እንደ አለም ነው እንደ ፕላኔቷ ነው ማወራው። የአመቱ አጭር ቀን የአመቱ ረጅም ቀን የአመቱ እኩል ቀኖች ሁለት ቀኖች እኩል ቀን ቀኑ 12 ሌሊቱ 12 የሚሆንበት መስከረም ላይና መጋቢት ላይ መጸውና ጸደይ ላይ ናቸው። እነዚህ ቀኑ 12 ሌሊቱ 12 መጋቢት ማለት ራሱ ቀኑም 12 ሌሊቱ 12 ሆኖ የሚመጋገብ እንደማለት ነው። እሺ መስከረምም አዲስ ዓመት የሆነው ቀኑም ሌሊቱ 12 ኢኪኖክስ ይባላል በሳይንሱ ባጠቃላይ። የአመቱ ረጅም ቀን ሰኔ 14 ላይ ነው። የአመቱ አጭር ቀን ታህሳስ 12 ላይ ነው። ሶልስቲስ ይባላል። ዊንተር ሶልስቲስ፣ ሰመር ሶልስቲስ ያመቱ አጭር ቀን ማለት ሰዓቱ ያጥራል ማለት ነው። የገና ጀንበር ሲባል አንሰም ቶሎ ይባላል ቶሎ ይባላል አጭር ናት ቀኗ ነው ማለት ነው። በሁሉም ዓለም ነው። የሰኔ ደግሞ ረጅሙ ነው። ቶሎ አይመሽም ሰኔ ላይ ዝም ብለህ ስታየው እንዳይመሽም እንዴት ላይ አዎ። ግን ምንድነው ሌላው ዓለም ደግሞ እንደውም አይጠልቅም። እኛ ሀገር ነው እንጂ ሌላው ዓለም እስከ አራት ሰዓት ከምሽቱ ድረስ ፀሐይ ነው። እኛ እንደውም መሀል ወገብ አካባቢ ስለሆነ ነው ብዙ አናቀውም እንጂ ጨለማም ሲሆን ጨለማ ነው። ከቀኑ ዘጠኝ ሰዓት ላይ ጠልቃል። በብዛት አውሮፓው እንደዛ ነው፣ አሜሪካንም ጨምሮ የሚታወቅ ነው እና ምንድን ነው በ182 ቀን አንዴ ፀሐይ ምድር ወገብ ላይ ትሆናል። ቀኑ 12 ሌሊቱ 12 ይሆናል። አከተመ ልክ 182 የብርሃን ቀመር ማለት ነው። ስለዚህ 182 ፊደል ራሱ የብርሃን ቀመር ነው የተሰራው።